በደቡብ ምዕራብ ኢትዮጵያ ክልል ባለፉት ዓመታት በተለያዩ ፕሮጀክቶችና ፕሮግራሞች የበጀት ድጋፍ የተሰሩ ስራዎች ውጤትና ተግዳሮቶች ላይ ውይይትና ግምገማ የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ በተገኙበት ተካሂዷል። በዛሬ ውለው መንግስታዊ ባልሆኑ ተቋማት በክልሉ የተለያዩ አካባቢዎች በግብርና በትምህርትና በጤና ዘርፍ የተሰሩ ስራዎች አፈጻጸም የቀረበ ሲሆን በሁሉም ዘርፍ ማህበረሰቡን ተጠቃሚ ያደረጉ ተግባራት መከናወናቸው ተገልጿል። ከፕሮጀክት አንጻር ፍትሐዊነት፣ ዘለቄታ እንዲሁም መንግስትና ማህበረሰቡን ይበል ተጠቃሚ የሚያደርጉ ስራዎችን ከመስራት አንጻር ክፍተት መኖሩ ከመድረኩ በአስተያየትና በጥያቄ መልክ ቀርቧል። አንዱ እኔ በደንብ መታየት አለበት ብዬ ማስበው እነዚህ በጀቶች ወይም እነዚህ ፕሮጀክቶች ያው መንግስት ያልደረሰባቸውን ጋፖችን የመንግስት ጋፕን ለመውላት የሚመጡ በጀቶች ናቸው እና ከዚህ አንጻር እነዚህ በጀቶች ፕሮጀክቶች ወደየአካባቢዎቹ ካስኬት ተደርጎ በሚወርዱበት ሰዓት በምን መስፈርት ነው የሚለው ነገር በደንብ መታየት አለበት። አሁን ፍታዊነትን እኔ ካል ፍታዊነት ሊለካ የሚችለው በአሰራር ነው። አሰራር ከሌለ ፍታዊነትን ማራገጥ አይቻልም። ከጤና አንፃር፣ እንደተባለው የሞር ሶፍት ስኪል ላይ ነው ፎከስ የሚያደርገው ሀብቱን በዛ ደረጃ ነው የሚታየውና እነዚህ ፕሮጀክቶች ሳፖርት የሚደረጉ ሀብቶች ኢርማርክድ ናቸው ብዙ ጊዜ በእርግጥ ለዚህ ጥቅም ብቻ ተብሎ የሚመጡበት አግባብ እንዳለ ይታወቃል ግን ማኒፕሌት እናርገው ማለት ሳይሆን ጠቃሚ ለሆነ ነገር ግን ሊታይ የሚችልባቸው ሩሞችን ኤግዞስት ማድረግ የሚለው ነገር እኔ በደንብ ቅድም ዶክተር ስላነሳው ብዙ ነገር እዛ ላይ ማንሳት አልፈለግም እና። በዛ ደረጃ ቢታይ የሚል ነው። በተነሱ ጥያቄዎችና አስተያየቶች ምላሽ የሰጡት የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ባለፉት ዓመታት በክልሉ ተግባራዊ የተደረጉ ፕሮጀክቶችና ፕሮግራሞች የማህበረሰቡን ህይወት በዘላቂነት ከመቀየር፣ የአቅም ግንባታ ከመፍጠር እንዲሁም የመሰረተ ልማት ክፍተቶችን ከመሙላት አንጻር ውጤታማ እንደነበሩ ገልጸው የተቀረጹ ፕሮጀክቶችና ፕሮግራሞች ከክልሉ ተጨባጭ ሁኔታ ጋር የተጣጣሙና ፍትሐዊነትን ያረጋገጡ መሆን ይገባቸዋል ብለዋል። ይሄ ፕሮግራም ሲቀረጽ ደግሞ ወደ እኛ ነባራዊ ሁኔታ ካስተማይዝ ማድረግን ይጠይቃል። እንደ ሀገር የተቀረጹ ቢሆንም እኛ ጋር ደቡብ ምዕራብ ላይ ያለ የአርብቶ አደር ባህሪ እና ሶማሌ ክልል ወይም አፋር ክልል ያለ የአርብቶ አደር ባህሪ አንድ አይነት አይደለም። የኑሮ መሰረቱም ይለያያል። ግን አርብቶ አደር ናቸው። የፓስቶራሊስት ፕሮግራም ነው ተብሎ ከመጣ በእኛ ባህሪ ምንድን ነው፣ በአርብቶ አደሩ ባህሪ ትኩረት ማድረግ ያለብን እዛ ላይ ለምሳሌ ሌሎች አካባቢ ላይ ላይብሉድ ሚንሱ ይሄ ነው፣ እዚህ ላይ ትኩረት እናደረጋለን ከተባለ ያ ነገር እኛ ጋር ከሌለ፣ እኛ ጋር ደግሞ መሰረቱ ይሄ ነው ይሄን መሰረት ያደረገ ስራ መስራት አለብን ተብሎ ሊጣጣም ይገባሉ፣ ከዋናው ማዕቀፉ ሳይወጣ። ይሄ ተመሳሳይ ነገር ወደ አርሶ አደሩ ጋር ሲመጣም የእኛን ባህሪ መሰረት ያደረገ ከአካባቢው ሁኔታ ጋር ሊጣጣም በሚችል መንገድ ኢምፓክትፉል በሆነ አይነት መንገድ ፕሮግራሙን መቅረጽ ያስፈልጋል። ተጨባጭ ውጤትን ሊያመጣ በሚችል መንገድ ክልላዊ ስርጭትን ፍትሐዊነትን ሊያረጋግጥ በሚችል መልኩ ፕሮግራሞቹን መቅረጽ፣ ፕሮግራሞቹን የሚመሩ ዩኒቶችን መፍጠር ያስፈልጋል። ሌላኛው የቀረበው ጥያቄ በፕሮጀክቶችና ፕሮግራሞች የሚደረገው የሰው ኃይል ቅጥርና በጤና ዘርፍ ያለው የፋይናንስ ግልጸኝነት ችግር ነው። በእርግጥ የጤና ቢሮ ሀብት ምናልባት በእኛ ገንዘብ ሚኒስቴር ላይም እናነሳለን። አሰራሩ በፍጹም የክልሎች ጤና ማለት ፋይናንስ ተቋማት እንዲያውቅ የሚደረግበት አሰራር የለም። ከፌዴራልም ጀምሮ የፋይናንስ ተቋማት አያውቋቸው። ቀጥታ በላይን ነው የሚመጡ፣ ላይን ኦፊስ በኩል ነው ወይም በሚኒስቴር መስሪያ ቤት በኩል በፍላጎታቸው የሚተላለፍ በመሆኑ ለአጠቃላይ ለሀብት ማኔጅመንትም ለሀብት ቁጥጥርና ፍትሀ ፍትሃዊ ስርጭትም ምቹ ያልሆነ አሰራር እንዳለ በሁሉም ክልሎች ላይ በጋራ ገንዘብ ሚኒስትር በሚሰበስበ ስብሰባ ላይ እናነሳለን። የፕሮግራም አስተዳደር ስርዓት ግልጸኝነት ሊኖረው እንደሚገባና ክልሉም ባለቤት ሆኖ ሊመራው እንደሚገባ ነው ርዕሰ መስተዳደሩ ዶክተር ኢንጂነር ነጋሽ ዋጌሾ የገለጹት። የሁሉም ፕሮግራም አስተዳደር ስርዓት ፕሮግራማቸውን፣ ፕሮጀክቶቻቸውን በሙሉ የፕሮጀክት ዶኩመንቱን ፕሪንት አድርጎ ፋይናንስ ውስጥ ሬጅስተር ማድረግ አለባቸው። እቅዳቸውን ማቅረብ አለባቸው። እንደ መደበኛው ፕሮግራም በጀት እኛ እቅዳቸውን መገምገም አለብን። አይ ይሄንን እቅድ የኔን የሚገመግመው የፕሮግራሙ አዲስ አበባ ያለ ነው ወይም ገንዘብ ሚኒስቴር ነው የሚል አካል ካለ እሱ ሌላ ጉዳይ ነው፣ ይገመግማል፣ እሱ በራሱ አሰራር። እኔ ደግሞ በክልሉ ውስጥ ኦፕሬት በሚያደርገው በማንኛውም ሀብት ላይ የክልሉ መንግስት እውቅና ኖሮት የሚጠበቀውን የሚፈለገውን ድጋፍ እየሰጠ መሄድ አለበት። ፍትሃዊነቱንም ከብልሹ አሰራር ከሌሎች ጉዳዮች የጸዳ ነው ወይ አይደለም የሚለውንም የምናይበት መንገድ ስለሆነ ይሄ በፕሮግራም አስተዳደር ሰዓት ውስጥ ሁላችሁም የቢሮ ኃላፊዎች፣ ምክትል ቢሮ ኃላፊዎች ቁልፍ ጉዳይ አድርጋችሁ ብታዩ ጥሩ ነው። በግብርና በጤና እንዲሁም በትምህርት ዘርፍ በተለያዩ ፕሮጀክቶችና ፕሮግራሞች ድጋፍ የተሰሩ ስራዎች ዙሪያ የተለያዩ ጥያቄዎችና አስተያየቶች ቀርበው በርዕሰ መስተዳድሩ ምላሽ ተሰቶባቸዋል።